ኢትዮጵያ ላላችሁ በሹፍርና ለምትሳተፉ ሴት እህቶች በዶሜስቲክ ወርከር ወይም በቤት ውስጥ ሹፍርና ኩዌት እያሳተፈች ስለሆነ በሹፍርና ላይ የተሳተፋችሁ ወይም በሹፍርና ላይ መሳተፍ ለምትፈልጉ ሴት እህቶቻችን ኩዌት እድሉን ከፍታለች ማለት ነው። እንዲሁም በካምፓኒ ከሆነ ደግሞ መንዱ ወይም ስራ አስፈጻሚ ሆናችሁ በሹፍርና ዲፕሎማ ወይም ማስተር ሰላም፣ ሰላም ቤተሰብ፣ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ እንደሰማችኋት እህታችን ማለት ነው ኩዌት ነው የምትኖረው ይቺ ልጅ። ያው ማታቁት አለ ብዬ አላስብ፣ የምታቁት ታቁታላችሁ። ማለት ኤጀንሲ ውስጥም ነው የሚሰራው የተለያየ ስራዎች፣ ኦንላይንም ልብስ ምናምንም ትሸጣለች። እና ኩዌት እንግዲህ በየቀኑ በጣም ብዙ ልጆች እየገቡ ነው። ኩዌት ጉዞ ከተጀመረ ቢያንስ አንድ ሀያ ቀን አይሆንም። አዲስ ዓመት ኢትዮጵያ አዲስ ዓመት ከገባው ራሱ አንድ ወር ሊሆነን ነው። ዛሬ ስንት ነው? ሀያ ሁለት ነው እና ትንሽ ቆየት ብለዋል። አንድ ሀያ ቀን ይሆናል። ልጆቹ በየቀኑ እንግዲህ እየገቡ ነው። እንግዲህ መልካም የስራ ዘመን ይሁንላቸው። መልካም መልካም ቤት እንግዲህ ፈጣሪ ይስጣችሁ ነው የምለው ያው የትኛውም አረብ ሀገር ያው፣ አረብ ቤት አረብ ቤት ነው። ብቻ መልካም ሰው ያጋጠማችሁ ነው የምለው። ምንድን ነው እንግዲህ በቤት ውስጥ ሹፍርና ኩዌት ውስጥ በስፋት በጣም ሰው ይፈልጋል በየቀኑ መስታወቂያ ያለው እና ከኢትዮጵያ የምትመጡ በእንደዚህ አይነት በንደዚህ፣ እንደ ድሮ አይደለም። በቤት ውስጥ እኛ የተለያየ ሞያ ስለማንማር ይመስለኛል በጣም አሁን ደግሞ በተለያየ ሞያ ሰው ይፈልጋሉ ማለት ነው። በሆቴል ውስጥ ምግብ ስራ አሁን ይሄ ማዳም ቤት ውስጥ ምግብ የምንሰራው እና የሆቴል ምናምን ውስጥ ይለያያል፣ አደለ ምግቡ። እና እንደዛ አይነት ሞያ ብንማር የተለያየ ሞያዎች ብንማር አንደኛ በከፍተኛ ደሞዝ መተን እዚ እንቀጠራለን። ደስ የምል እድል ነው እና ኢትዮጵያ ውስጥ የምትኖሩ እንግዲህ የተለያየ ድዋ የሰራችሁ ሳውዲ በቤት ውስጥ ሹፍርና እዚህ ጆርዳን ራሱ ብዙ ማውቃቸው ልጆች አሉና፣ ዱባይ ሳኡዲ በቤት ሹፍርና የሰራ ነበረ እያላችሁ ብዙ ልጆች የምትነግሩኝ ያላችሁ እና እንደዚህ ልጆች ልምድ ያላችሁ በተለይ ለእናንተ በጣም ደስ የሚል እድል ነው። ሄዳችሁ በጥሩ አንደኛ ደሞዙ ይለያያል። ቤት ውስጥ ለሚሰራና እንደዚህ ለሹፍርና ለሹፌር የሚከፈለው ደሞዝ ስለምለያይ ይህንን እድል ተጠቅማችሁ ኢትዮጵያ ውስጥም ያላችሁ፣ በተለይ እንደ ድሮ አይደለም፣ አሁን እያሻሻሉት ነው። በዲግሪ ዲግሪ ያላቸው ዲፕሎማ፣ ማስተርስ፣ ፒኤችዲም ሊሆን ይችላል። ጥሩ ነው። በተለይ በነርስ በብዙ ነገር እየተፈለጉ ነው። በቤት ውስጥ ነርስ ማለት ነው። ሰውን መንከባከብ፣ መድኃኒት፣ ኢንጀክሽን፣ መርፌ መውጋት ሊሆን ይችላል። ነርስ የሆናችሁ በጣም በጥሩ ደሞዝ በማንኛውም ኤጀንሲ በመሄድ ማመልከት ትችላላችሁ ማለት ነው። ምንም አይነት ክፍያ የለውም። ምክንያቱም በህጋዊ ኤጀንሲ ከሆነ ምንም አይነት ክፍያ የለም። ብር እየከፈላችሁ አትሄዱ። በነጻ ሄዱ። ምንም ክፍያ አያስፈልግም ማለት ነው። ለሜዲካል እና ለሲኦሲ ነው እንጂ ሰባ ሰማንያ ሺ ብር እያወጣችሁ የምትሄዱ ልጆች ገንዘባችሁን አታውጡ። የፈጀበት ጊዜ ይፍጅ። በተለይ አሁን አዲስ ባለፈው የሆነ ቪዲዮ ሰሪቼ ነበር አይደለ። ደላላ እንዴት ደም ያስለቅሷት እንደነበረ እህታችን ኩዌት ወስዶ ወርውሯት፣ በቅርቡ ሰሪቼ ነበር እና በሁለተኛ ቀኗ እንግዲህ ወደ ኢትዮጵያ ነው ያችን ልጅ የመለሷት። አሻራ ነበረባት። አሻራ ያለበት ሰው ደግሞ የሀገር መግባት አይችልም። ምክንያቱም የተቀጣበትን ጊዜ እስኪጨርስ ድረስ ወደዛ መግባት አይችልም። ከገባም ወደ አሁኑ ነው የሚመለሰው እና ደላላዎች እንግዲህ ወደ 80 ሺ ብር ነው፣ 90 ሺ ብር በልቷት ወስደው እንግዲህ ወርውሯታል። እና ቪዛ ብቻ ስለተሰጣችሁ ምናምን ህጋዊ ናችሁ ማለት አይደለም። ደላላዎች የራሳቸው የሆነ ሲስተም አላቸው እና ስራቸው ሌብነት ስለሆነ እናንተ ልትመጡ ኩዌት ልትመጡ ትችላላችሁ። ግን ከዛ በኋላ ምን እንደሚገጥማችሁ ስራ ትግቡ አትግቡ ምታቁት ነገር የለም እና ሞልቷል። በኤጀንሲዎች ከመንግስት ፈቃድ የወሰዱ ኤጀንሲዎች አሉ። እነሱ ጋር ሄዳችሁ ነው የሚያስፈልጉን ነገር በማቅረብ ወደዚህ ወደ ኩዌትም ሆነ ወደተለያየ አረብ ሀገር መሄድ ትችላላችሁ። እንደ ድሮ አይደለም። አሁን በጣም ጥብቅ አድርጓል። አንድ ኤጀንሲ ቢያንስ ከሃምሳ ሺህ ዶላር በላይ ማሳዝ አለበት። ምን ያህል ብቁ ነው ምናምን በደንብ ታይቶ ነው። እና በጣም ጥሩ ነው። እንደዚህ ሌላ አገርም ላይ ያሉትን ኤጀንሲዎች በደንብ እንደዚህ ቢሰሩ ቢሰራባቸው ጥሩ ነው። ኤጀንሲዎች ህጋዊም ሆኖ ራሱ ማለት ነው አሉ ክፉዎች፣ እያየንም ነው። ሰራተኛ ከገባ በኋላ ቼክም አያደርጉ ጭራሽ ከአረቦች ጋር ተመሳጥሮ እዛው የሚያስደበድቡም ስላሉ እያየንም ስላለ ማለት ነው። በደንብ በእንደዚህ አይነት ኤጀንሲዎች መንግስት ቢሰራ አሪፍ ነው ብዬ አስባለሁ። ሄቶቼ በጣም ጥሩ እድል ነው እየሄዳቸው። እንግዲህ ስራ ተጀምሯል። ሰው በብዛት በየቀኑ በጣም ብዙ ሰው እየገባ ነው እና እንግዲህ መልካም የስራ ዘመን ይሁንላችሁ። መልካም መልካም ነገር እንዲያጋጥማችሁ ተስፋ አድርጋለሁ። ሌላ ደግሞ በጣም በሰፊ ሲወራ የነበረው ወደ ኩዌት ስትመጡ ምንም አይነት ነገር ሰው ቢሰጣችሁ እንዳትቀበሉ። ይገርማቸዋል። ይሄ የተለያየ አደንዛዥ እጽ ነው ምናምን እንግዲህ እንደዚህ እየላኩ ልጆቹን በጣም በብዛት ሰው እየታሰረ ነው አሉ እና እዚህ በጣም በብዙ ሚሊዮኖች ነው አሉ የሚሸጠው ይሄ ነገር እና ለዚህ እናንተ ተጠቅሞባችሁ እናንተን ወይን ቤት ነው የሚያስወረውራችሁና ምንም አይነት ነገር እንዳትቀበሉ ከሰው ማለት ነው እህቶቼ፣ እምቢ እምቢ ማለት ልመዱና፣ አንዳንዴ እምቢ የምትለውን ቃል ያስበራል። ለምን እምቢ በሉ እህቶች፣ ማንም የሚያኖረን የለም ይለም። ስለዚህ የማትፈልጉትን ነገር አትቀበሉ፣ እምቢ በሉ። ብዙ ልጆች በእንደዚህ አይነት ነገር ሳያውቁ ሲፈተሽ አደንዛዥ እጽ ነው ሆኖ ሲገኝ ወደ አሁኑ ነው እንግዲህ እስር ቤት በማያውቁት ነገር የሚወረወሩት እና ሰው ቢሰጣችሁ ምንም አይነት ነገር እንዳትቀበሉ ማለት ነው። ወደዚህ ወደ ኩዌት በጣም ሰሞኑን ሲያወሩ ሰምቼ ነው እና ጥንቃቄ አድርጎ ራሳችሁን ጠብቁ። ፈጣሪ ከእናንተ ጋር ይሁን ማለት ነው። ደስ ይላል እንደዚህ በተለያየ ሙያ ማድረጋቸው ራሱ በጣም የእኛ ዜጎች ኢትዮጵያ ውስጥ እንግዲህ ተምሮ ተምሮ ቁጭ ብሏል። ለወንዶችም እየተወራ ነው ግን ለወንዶች ገና አልተጀመረም። ወንዶች እየመጡ ነው ግን በደላላ ነው፣ በደላላ በተለያየ ሙያዎች ይመጡ አሉ። እኔም በደላላ ኑ አይልልም፣ በህጋዊ መንገድ የሆነ ነገር እንኳን ቢፈጠር ህጋዊ ስለሆናችሁ የመጠየቅም መብት አላችሁ እና ህገ ወጥ ከሆናችሁ ደግሞ ማንንም አትጠይቁም እና ስለዛ፣ በወንዶችም ይጀመራል እየተባለ ነው ግን አሁን አልተጀመረም። ለጊዜው ለሴቶች ነው ይሄ የስራ እድል እየወጣ ያለው ማለት ነው። ሴቶችዬ ተጠቀሙ። የተለያየ ሙያ ያላችሁ የተለያየ አሁን ኢንተርናሽናል የሆነ የሙያ እንትን ሆቴል ውስጥ ማለት ነው፣ መስተንግዶ ሊሆን ይችላል። በምግብ ምናምን ሙያ ያላችሁ ልጆች በጣም ይፈልጋሉ ማለት ነው። ቋንቋም በጣም ወሳኝ ነው እንግሊዘኛ በተለይ በጣም እንግሊዘኛ የሚያወራ ሰውም ይፈልጋሉ አሉ። እንደዚህ በእንደዚ አይነት ስራ ስትቀጠሩ ማለት ነው እንግዲህ እንደዛ የተለያየ ሙያ እየተማራችሁ ራሳችሁን ዝግጁ አድርጉ። አንደኛ በቤት ውስጥ ብቻ መምጣት ምንም ጥቅም የለውም እና በእንደዚህ አይነት ሙያ ስትመጡ የበለጠ ደሞዛችሁም ደግሞ ከፍተኛ ነው፣ እናንተም ተጠቃሚ ትሆናላችሁ ማለት ነው። እንግዲህ ራሳችሁን ዝግጁ አርጉ። መንጃ ፈቃድ ያላችሁ እህቶቼ በተለይ አረብ ሀገር ሌላ አረብ ሀገር የሰራችሁ ብዙ አመት ይሄ እድል አንደኛ እናንተ ቋንቋ ትችላላችሁና በጣም ነው የምትፈለጉት። እየሄዳችሁ እንግዲህ በህጋዊ የሆነ በኤጀንሲ አስተካክላችሁ ለመምጣት ሞክሩ ማለት ነው። አዳዲስ የሆናችሁ ደግሞ ሳስክራይብ ያድርጉ፣ ለጓደኞቻችሁ ሼር አድርጉ እላለሁ ስለምታበረታቱኝ አመሰግናለሁ። ወዳችኋለሁ። በያላችሁበት ሰላማችሁ ብዙ ዝት በልልኝ። ቻው።